ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን የኢትዮ ፍሮንት ተከታታዮች ዛሬ እንግዲህ ቻናላችን ኢትዮ ፍሮንት ከተለመደው የዜና አቀራረብ ወጣ በማለት ለማብራሪያ በሚመች አቀራረብ ለመምጣት ወደናል። በዚህ ፕሮግራማችንም ላይ የኢትዮ ቴሌኮምን የሰሞኑን የትርፍ ማሽቆልቆል እንደዚሁም የገቢ መውረድን የተመለከተ ደቂቃዎችን ውሰድ አድርገን ከሰማችኋቸው መረጃዎች ትንሽ ጠለቅ ያሉና ሰፋ ያሉ መረጃዎችን ደቂቃዎችን ወስደን ለማንሳት ፈልገናል። እንግዲህ እስከዚያው ድረስ ቻናላችንን ሰብስክራይብ አርጉልን፣ ለወዳጆቻችሁ ሼር አርጉልን፣ እንደዚሁም ላይክ እያደረጋችሁ አበረታቱን እና አብራችሁን ቆዩ። የቻናላችን ተከታታዮች እንግዲህ እንደሰማችሁት ኢትዮ ቴሌኮም የኢትዮጵያ ትልቁ ኩባንያ ማለት ነው። በርካታ የአፍሪካ ሀገራት ቅኝ ግዛት ውስጥ እያሉ እንኳን ኢትዮጵያ ይህን የሚያህል ኩባንያ ነበራት ማለት ነው። ይህ ኩባንያ ከሰሞኑ የ2017 አጠቃላይ የፋይናንስ የገንዘብ ቁመናውን በተመለከተ በፌዴራል ኦዲት ሪፖርት ኦዲት ኮርፖሬሽን የወጣ ሪፖርት ነበረው። በዚህ ሪፖርት መሰረት እንግዲህ የኢትዮ ቴሌኮም የ2017 ዓ ም ትርፉ በእጅጉ ቀንሶ ታይቷል ማለት ነው። ትርፉ የቀነሰው ካለፉት አመታት አንጻር ሲታይ በእጅጉ አስደንጋጭ በሚባል ደረጃ ነው ወርዶ የታየው ማለት ነው። 5 ነጥብ 2 ቢሊየን ብር ነው በ2017 ይሄ ኩባንያ ትርፋ ትርፏል የተባለው 5 ነጥብ 2 ቢሊየን ብርን ኢትዮጵያ ውስጥ ካሉ ሌሎች ኩባንያዎች አንጻር ስናየው እንግዲህ ከፍተኛ ትርፍ ይመስላል። ኢትዮ ቴሌኮምን ግን የሚመጥን አደለም። ተቋሙ ከመጣበት ሁኔታ አንጻር ሊወዳደር የማይችል ትርፍ ነው ማለት ነው። በ2016 ዓም ትርፉን እንኳን ለዚህ ማነፃጸሪያነት ብናመጣው በ2016 ዓም ኢትዮ ቴሌኮም አጠቃላይ 47 ቢሊየን ብር ያልተጣራ ትርፍ ይህ ማለት ከግብር በፊት ማለት ነው አስመዝግቦ ነበረ። ግብር ከፍሎ የተለያዩ ግዴታዎቹንም ከተወጣ በኋላ እንግዲህ ከ22-27 ቢሊዮን ብር በ2016 ዓ ምት ኢትዮ ቴሌኮም አትርፏል ማለት ነው። በ2017 ግን ይህ ኩባንያ 5.2 ቢሊዮን ብር ነው እንዳልናቸው ያተረፈው። ከ2016 አንጻሩ ስናይ አራት እጥፍ ወደኋላ የተመለሰ ነው ወደ 400 ፐርሰንት ወደኋላ የተኛ ወይም የተመለሰ ትርፍ ነው እና ከፍተኛ የሆነ የትርፍ ማሽቆልቆል ነው። በብር እራሱ ብናሰላው ከ16 እስከ 20 ቢሊየን ብር ትርፉ ቀንሷል ማለት ነው በአንድ ዓመት ውስጥ። ይህ ኩባንያ ወዴት እያመራ ነው? ኢትዮ ቴሌኮም እንደ በፊቱ አደለም። አሁን ያለበት የባለቤትነት ድርሻ እንደምታውቁት፣ እስከ 2017 ዓ ም ድረስ ኢትዮ ቴሌኮም መንግስት ብቻውን የሚዘውረው ኩባንያ ነበረ እርግጥ ከዛ በፊት የኩባንያውን አርባ በመቶ ለውጭ ባለ ሀብቶች ለመሸጥ ታስቦ ነበር ግን በተለያዩ ሁኔታዎች ሳይሳካ ቀርቷል ከ2017 ጀምሮ ግን 10 ፐርሰንቱን የኩባንያውን አጠቃላይ 10 ፐርሰንት ድርሻ ለህዝብ ጨረታ ወጥቶ እንግዲህ የተጠበቀውን የሚያክል ባይሆን የተወሰነው ያክል ድርሻው ተሽጧል ማለት ነው ስለዚህ ይሄ ኩባንያ እንደዚህ የተለየ የባለቤትነት መንገድ ውስጥ እያለ እንዲህ አይነት የትርፍ መውረድ ውስጥ መግባቱ ወዴት እየሄደ ነው? የዚህ የትርፍ ማሽቆልቆልስ ምን አይነት ምን ነገርን ያመላክታል የሚለውንም ነገር ማየት ያስፈልጋል ማለት ነው። በነገራችን ላይ ለመረጃ እንዲሆን የኢትዮ ቴሌኮም የ2017 የፋይናንስ ቁመናን የሚያመለክተው የኦዲት ሪፖርት በኩባንያው ድረገጽ ላይ ይፋ እንዲሆን ተደርጓል። ለመጀመሪያ ጊዜ ነው። እንደሰማነው ከሆነ የዚህ ኩባንያ የኦዲት ሪፖርት በኩባንያው ድረገጽ ላይ በይፋ እንዲወጡ የተደረገው ለመጀመሪያ ጊዜ ነው። የ2017 ብቻ ሳይሆን ከዛ ቀደም ያሉ ስምንት ዓመታት የኢትዮ ቴሌኮም ትርፍና ወጪዎችን የተመለከቱ የተለያዩ መረጃዎችን እንዲወጡ ተደርጓል። ይህ እንግዲህ እንዲደረግ የሆነው አንደኛ ቅድም እንዳነሳ ነው ኩባንያው አሁን የባለቤትነት አቋቋም እየለወጠ ነው። በፊት የመንግስት ብቻ ነበር። አሁን የህዝብም የመሆን መንገድን ስለጀመረ የግድ ህዝቡም እንግዲህ ባለቤት የሚባል ህዝብ በቀላሉ ይህንን መረጃ ማግኘት ይገባል። በሌላ በኩል ደግሞ ኢትዮጵያ ከነ ዓለም ባንክና ከዓለም አቀፉ የገንዘብ ተቋም አይ ኤም ኤፍ ጋር በገባችው ውል መሰረት እንግዲህ የኩባንያው አጠቃላይ ቁመና በዚህ መልኩ እንዲታወቅ የሚያስገድዱ የተለያዩ መደበኛም ኢመደበኛ የሚሆኑ አሰራሮች ስላሉ ይህ ሆኗል ማለት ነው። በዚህ የኦዲት ሪፖርት ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፊርማቸውን አኑረዋል። እንደሚታወቀው ተመስገን ጥሩነህ የኢትዮ ቴሌኮም የቦርድ ሰብሳቢ ናቸው። እሳቸውም የፈረሙበት ሪፖርት እንግዲህ ይፋ ተደርጓል ማለት ነው። ወደ ጉዳያችን ስንመለስ እንግዲህ የኢትዮ ቴሌኮም የ2017 ከፍተኛ ትርፍ ማሽቆልቆል እንግዲህ በዚህ ሪፖርት ላይ ነው እየተመለከተው ማለት ነው። ይሄ እንዴት ሊሆን ቻለ? ስንት ገቢ ተገኝቶ ነው? ምን ስላጋጠመ ነው ትርፉ በዚህ ደረጃ ሊወርድ የቻለው የሚለውን ስናይ እንግዲህ አንዳንድ ጥያቄ የሚያጭሩ ቁጥራዊ መረጃዎች እዚህ ውስጥ ተካትተዋል ማለት ነው። ኢትዮ ቴሌኮም በ2017 ዓ.ም ያገኘው አጠቃላይ ገቢ 148 ቢሊየን ብር ነው። እንግዲህ 148 ቢሊየን ብር ገቢ አግኝቶ ነው ትርፉ አምስት ነጥብ ሁለት ቢሊየን ብር ብቻ የሆነው። ይህንን ገቢውን ገቢውን አጠቃላይ ገቢውን ከ2016 ወይም ቀደም ብሎ ካለው አንድ ዓመት በፊት ካለው ገቢ አንጻር ስናነጻጽረው ደግሞ ገቢው በ57 ቢሊየን ብር አድጓል። በ2016 የኢትዮ ቴሌኮም ገቢ 91 ቢሊየን ብር ነበረ። 91 ቢሊየን ብር ነበረ አጠቃላይ ገቢው ማለት ነው። 91 ቢሊየን ብር ሆኖ ግን በወቅቱ ከ22 እስከ 27 ቢሊየን ብር ነበር በነገራችን ላይ ያተረፈው። ኢትዮ ቴሌኮም በ2016 አጠቃላይ ትርፉ የነበረው ማለት ትርፍ ሲባል ያልተጣራ ትርፍ ከታክስ በፊት እና የተለያዩ ግዴታዎቹን ከመወጣቱ በፊት የነበረው ትርፍ በ2016 47 ቢሊዮን ብር ነበረ ነገር ግን ታክስ ከከፈለ በኋላ የተለያዩ ግዴታዎቹን ከፈጸመ በኋላ የ2016 ትርፉ ከ22 እስከ 27 ቢሊየን ውስጥ ነበር ያረፈው። ይህ ትርፍ እንግዲህ የተገኘው ከ91 ቢሊየን ብር ገቢ ነው። 2017 ላይ ደግሞ እንዳልናችሁ ከ2016 ገቢው በ40 በ57 ቢሊየን ብር እላፊ ተጨማሪ ገቢ አግኝቶ አጠቃላይ የ2017 ገቢው 148 ቢሊየን ብር ነበረ። 148 ቢሊየን ብር ገቢ አግኝቶ ግን ያተረፈው ትርፍ አምስት ነጥብ ሁለት ቢሊዮን ብር ሆኗል። ይህ ትንሽ ጥያቄዎችንና አንዳንድ ማብራሪያዎችን የሚያስፈልገው የቁጥሮች ልዩነት ነው ማለት ነው። እንዳልናችሁ እንግዲህ የ በዚህ የትርፍ ማደግ ውስጥ በዚህ የገቢ ማደግ ውስጥ ሆኖ ኩባንያው በዚህ ደረጃ ትርፉ ሊወርድ የቻለበት ምክንያት እንግዲህ የተለያዩ ምክንያቶች የተጠቀሱም አሉ ያልተጠቀሱ እንዲሁ እኛው በራሳችን መንገድ የተለያየ ያጣራናቸው መረጃዎች አሉእና እነሱን እስቲ እናቅርብላችሁ። እንግዲህ ኢትዮ ቴሌኮም ለዚህ የትርፉ መውረድ አንደኛ ተጠያቂ እንደ ምክንያት ብሎ ያስቀመጠው እንግዲህ ሀገሪቱ በ2016 ዓ ም የገባችበት ብርን የብርን የውጭ ምንዛሬ ተመን በማለት በቋሚ ወይም ብሔራዊ ባንክ በየዕለቱ በሚተመነው ሳይሆን በገበያ እንዲወሰን በሚል ተወስኖ ወደ በተገባበት አሰራር ምክንያት ነው የሚል አንድ ዋነኛና እንደውም ብቸኛ ሊባል የሚችል ምክንያትን ነው እንግዲህ ያቀረበው። እንደምታውቁት እንግዲህ የኢትዮጵያ ብር የኢትዮጵያ መገበያ ብር የውጭ ምንዛሬ ከዶላር ከፓውንድ ስተርሊንግ ጋር ያሉት ቁመናዎቹ ይሰሉ የነበሩት በኢትዮጵያ ብሔራዊ ባንክ በየዕለቱ በሚያወጣው ተመን ነበር። ብሔራዊ ባንክ ይህን ተመን ያወጣል፣ ከዛ ለሁሉም ንግድ ባንኮች ያከፋፍላል። እነዛ ንግድ ባንኮች ደግሞ በዛ መሰረት ይሰራሉ ማለት ነው። ይሄ የጥቁር ገበያውን የመሳሰሉትን ነገሮች ከግምት ሳናስገባ ማለት ነው። መንግስት ከነ ዓለም ባንክና ከነ አይምኤፍ ብድር ለማግኘት ሲል የውጭ ምንዛሬ ተመንህን የብር የውጭ ምንዛሬ ተመንህን በገበያ አድርግ ተባለ። በእሱ ተስማማ። በዛ መሰረት እንግዲህ ልክ ሐምሌ 22 2016 ዓመተ ምሕረት ነው እንግዲህ የብር የውጭ ምንዛሬ ተመን በገበያ እንዲወሰን የተደረገው። በዛ ምክንያት የዕለት ሁለት ነው እንግዲህ ቅዳሜ ሰኞ ዕለት ነው ይሄ ሆነው ከዛ ፊት ባለው ቅዳሜ አንድ ዶላር 58 ብር አካባቢ ነበር ሲገበያየ የነበረው። ልክ የለት ሁለት የብር ውጭ ምንዛሬ ተመን በገበያ እንዲወሰን ሲደረግ ግን አንድ የአሜሪካን ዶላር 74 ብር ገባ። እያለ እያለ እያለ አሁን የደረስንበት 160 ብር በባንኮች ገብቷል። እንግዲህ ነፃ የሚባሉ ከብሔራዊ ባንክ ፍቃድ ወስደው ምንዛሬ ስራን የሚሰሩ ደግሞ እስከ 177 ብር የአንድ ዶላርን 177 ብር እንደሚያገበያዩ ይታወቃል ማለት ነው። እንግዲህ የኢትዮ ቴሌኮምም ገቢ የቀነሰው ምንድን ትርፌ የቀነሰው ገቢው እንኳን ጨምሯል። ትርፌ የቀነሰበት አንደኛው ምክንያት ይህ የውጭ ምንዛሬ ተመኑ በገቢያ በመወሰኑ ምክንያት ነው ብሏል። እንግዲህ ይህ የብር የውጭ ምንዛሪ ተመን በገቢያ በመወሰኑ ምክንያት እንግዲህ ኢትዮ ቴሌኮም በአንድ አመት ውስጥ 42 ቢሊየን ብር አጥቻለሁ ነው ያለው 42 ቢሊየን ብር ይሄ ከፍተኛ የገቢ ማጣት ምክንያት ነው የገቢ ማጣት ነው ትርፌም እንዲወርድ የሆነው ይህንን ይሄንን 42 ቢሊየን ብር በማጣቴ ነው ብሏል እንግዲህ ኢትዮ ቴሌኮም ማለት ነው ይህንን አንዳንድ አንድ ለዚህ ጉዳዮች አንዳንድ ማብራሪያዎች ማየት ያስፈልጋል። በነገራችን ላይ የውጭ ምንዛሬ ተመን የብር የውጭ ምንዛሬ ተመን በገበያ መወሰኑ በዚህ ዓመት በ2017 ዓ ም ብቻ አይደለም ኢትዮ ቴሌኮምን የትርፉን የቀነሰበት፣ ግን እጅ አነስተኛ ነበር። ለምሳሌ በ2016 ዓ ም በብር የውጭ ምንዛሬ ተመን እያሽቆለቆለ በመምጣቱ ምክንያት 3 ቢሊዮን ብር በአመት አጥቻለሁ ብሏል። 3 ቢሊዮን ብር በአመታት ተቻሉ ብሏል። የ2017ቱ ግን ተባብሶ ወደ 42 ቢሊዮን ብር ደርሷል። እቺን ባጭሩ ለማብራራት ያክል እንግዲህ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ልክ ከ2012 ጥቅምት ወር ጀምሮ ብር ይጓዝበት የነበረው ፍጥነት እጅግ እጅግ በጣም ፈጣን የማሽቆልቆል ጉዞ ነበር የሚጓዘው። በወቅቱ ጥቅምት 2012 ዓ ም አንድ የአሜሪካ ዶላር ወደ 27 ብር አካባቢ ነበር። ከዛ በፍጥነት ነው በፍጥነት ነው 2016 ዓ.ም ላይ ወደ 58 ብር የተጠጋው ማለት ነው። እንግዲህ ከዛ በፊት በ58 ብር እና በ28 ብር አካባቢ መሀል እንግዲህ የ30 ብር ልዩነት አለ። ከዛ በፊት በነበረው ሁኔታ አንድ የአሜሪካ ዶላር በ30 ብር ዋጋው ለመጨመር ከ20 እና ከ30 ዓመት በላይ ይወስዳል። በዛ ውስጥ ጊዜ ውስጥ ግን በአራት ዓመት ጊዜ ውስጥ ግን በአንድ ጊዜ የሰላሳ ብር ልዩነት አምጥቷል ማለት ነው እነዚህ ግን በተራዘመ ጊዜ ስለሆነ በአመት ውስጥ የሚታጣውን ትርፍ ያን ያህል የጎላ አላደረገውም ነበረ በ2017 ግን በአንድ ጊዜ ከ58 ብር ወደ 140 እና 150 ብር የአንድ የአሜሪካ ዶላር በመግባቱ ምክንያት ኢትዮ ቴሌኮም በአንድ ጊዜ 3 ቢሊዮን በብር ውጭ ምንዛሬ ተመመውረድ ያጣው የነበረውን 3 ቢሊዮን ትርፍ በአንድ ዓመት ውስጥ 42 ቢሊዮን ብር አጣው ብሏል። እንግዲህ ይህ 42 ቢሊየን ብር እንዴት ሊታጣ ቻለ የሚለውን እንግዲህ አንዳንድ ማሳያዎችን ለማየት እንሞክራለን። ለምሳሌ ኢትዮ ቴሌኮም በ2016 ዓ.ም እንዳልናችሁ ገቢው 91 ቢሊዮን ነበረ። እንግዲህ እንዴት ሊያሳጣው እንደቻለ አጠቃላይ የብር የውጭ ምንዛሬ ተመኑ እንዴት ሊያሳጣው እንደቻለ አንዳንድ ማሳያዎችን እንይ። እንግዲህ ኢትዮ ቴሌኮም በ2017 ዓ.ም ገቢው 148 ቢሊዮን ብር ነው ብለናል። ወጪው ግን ወጪው ግን ወደ 86 ቢሊዮን ብር ነበረ። ገቢው ከፍ ቢልም ወጪውም የዛን ያክል ከፍ ብሏል ማለት ነው የወጣው ወጪም አንዳንዶቹን ይዘቶች ካየናቸው እንግዲህ ትርፉን በእጅጉ እንደጎዱት የሚያሳዩ ነገሮች አሉ። ይህንን የወጪውን ክፍሎች አንዳንዶቹን እየነጣጠል የተወሰኑትን ብቻ ነጣጥለን ከማየት ሊመጣ ይችላል ማለት ነው። ለምሳሌ ቀጥታ ወጪው 58 ቢሊዮን ብር ነበር። ቀጥታ ወጪ የሚባለው እንግዲህ የኢትዮቴሌኮም የቴሌኮም ስራዎችን ለመስራት ይህ ተቋም የሚያወጣው ቀጥተኛ ወጪ ማለት ነው። የሚያወጣው ቀጥተኛ ወጪ ለምሳሌ ኔትወርክን ለመዘርጋት ሊሆን ይችላል። ለኔትወርክ ዝርጋታ የሚያስፈልጉ እቃዎችን ለመግዛት ሊሆን ይችላል። እነዚህም ለመግዛት ያወጣውን ወጪ እንግዲህ እንደ ቀጥተኛ ወጪ ነበር የምናያቸው። ከነዚህ ውስጥ እንግዲህ አንደኛውና ዋነኛው የኔትወርክ አክሰስ ወጪዎች የሚባሉ ናቸው። የኔትወርክ አክሰስ ወጪዎች የሚባሉት አጠቃላይ ተቋሙ የኔትወርክ እቃዎችን ገዝቶ ለሕብረተሰቡ ወይም ለደንበኞቹ የሚያከፋፍልባቸው እቃዎች ማለት ነው። ለዚህ ያወጣው ወጪ በነገራችን ላይ ተቋሙ 19 ቢሊየን ብር ነው፣ በ2017 ማለት ነው። 19 ቢሊየን ብር አውጥቷል። ይሄ እዚህ ጋር ያለው ከቀደም ዓመት ጋር ያለው ልዩነት ትንሽ አስደንጋጭ ነው። በ2016 ዓመተ ምህረት ወደ 4 ቢሊየን ብር ነበር ያወጣው ለኔትወርክ አክሰስ። አስቡት በ2017 19 ቢሊየን ገብቷል። ይሄ በአንድ ዓመት ውስጥ ብቻ ለኔትወርክ አክሰስ እቃዎች እንግዲህ ወደ 15 ቢሊዮን ብር ተጨማሪ አውጥቷል ማለት ነው። ይህ ለምን ይሄ ሊሆን የቻለባቸው እንግዲህ የተለያዩ ምክንያቶች አሉ። አንደኛ በ2016 የባለስራሰባት የሰራቸው የመሰረተ ልማት ስራዎች ከፍ ብለውም ሊሆን ይችላል። በሁለተኛ ደረጃ ግን ተመሳሳይ ተመሳሳይ ኔትወርክ ዝርጋታም ቢሰራ እነዚህ የኔትወርክ አክሰስ እቃዎቹ ማቴሪያሎቹ የሚገዙት በዶላር ስለሆነ በውጭ ምንዛሬ ስለሆነ በ2017 እነዛን የኔትወርክ እቃዎች ለመግዛት የሚያወጣው ወጪና በብር የሚያወጣው ወጪና በ2017 የሚያወጣው ወጪ በእጅጉ የተለያየ ነው። ለምሳሌ በዶላር ልግዛቢ በ2016 ዓ ም ለዛ አንድ ዶላር ከውጭ ለሚመጣው እቃ ለሚያወጣው አንድ ዶላር ያወጣ የነበረው 58 ብር ነበር። እንዳልነው 2017 ደግሞ ይሄ ገንዘብ ሄዶ ሄዱ 158 እና 160 ብር ገብቷል ማለት ነው። ስለዚህ ይሄ ራሱን የቻለ ከአራት ቢሊየን አንስቶ የ2017 ወጪውን 19 ቢሊዮን አድርሶበታል የ15 ቢሊየን ብር በአንድ ዘርፍ በአንድ ዘርፍ ወጪ ብቻ ማለት ነው ከፍ አድርጎበታል። ይህን እንግዲህ ወደ ለተለያዩ ወደ ሌሎችም ዘርፎች ስንወስደው ተመሳሳይ ነገር ያመጣል ማለት ነው። እነዚህ ተደምረው ነው 42 ቢሊየን ብር በውጭ ምንዛሬ ተመን ለውጥ ምክንያት እንግዲህ የትርፍ መውረድ መጣብኝ ያለ ኩባንያው እንግዲህ ይሄ ብቻ ሳይሆን ኢትዮ ቴሌኮም እንግዲህ በኢትዮጵያ የመንግስት ከፍተኛ የመንግስት የልማት ኩባንያዎች ውስጥ እንግዲህ ተበዳሪ ነው በፊት በመንግስት ዋስትናም አሁን ደግሞ ያለ መንግስቱ ዋስትናም እንግዲህ ተበዳሪ ተቋም ነውእና እና ይህ ብድር እንግዲህ ያው ከእነ ቻይናዎቹ ሁዋዌ ZTE እንደዚሁም ከነ ኤሪክሰን እነዚህ ኩባንያዎች ለኢትዮ ቴሌኮም እንግዲህ የኔትወርክ ዝርጋታ የተለያዩ መሰረተ ልማቶችን የሰሩለት ናቸው። ያው በብድር ነው የሰሩት። ያው የእነዚህ ብድር ደግሞ በየአመቱ ሰርቪስ ይደረጋል፣ ይመለሳል ማለት ነው። ይህን እንግዲህ ኢትዮ ቴሌኮም የሚመልሰው ብር ካለው ብር ነው፣ የውጭ ምንዛሬ ካለው በውጭ ምንዛሬ የሚያገኘው ገቢም ካለ ገቢ ነው። ግን አብዛኛው በብር ያገኘውን ውጭ ምንዛሬ ገዝቶ ነው የሚመልስለት እና የሚመልስላቸው እና ምንም እንኳን ብድሩ ተመሳሳይ ቢሆንም ብድሩ ተመሳሳይ ቢሆንም ከዓመት ዓመት ባይቀየርም የነዛን የአበዳሪዎቹን የውጭ ምንዛሬ ብድር ለመመለስ ግን የሚያወጣው በኢትዮጵያ ብር የሚያወጣው ግን በአንድ ዓመት ውስጥ መቶና መቶ ብር አካባቢ ልዩነት አውምጥቷል። በእያንዳንዱ ዶላር ማለት ነው። ስለዚህ ይሄም ከፍተኛ የሆነ ወጪ አስወጥቶኛል። እነዚህ እነዚህ ሁሉ ሲደመሩ 42 ቢሊየን ብር ነው ያጣሁት ብሏል። እነዚህ ጉዳዮች እንግዲህ ይሄ ኩባንያ ወዴት እየሄደ ነው? በጥቅሉ እርግጥ ይሄ የኢትዮ ቴሌኮም ችግር አይደለም። ኢትዮጵያ የገባችበት የነፃ ገቢያ ወይም የዚህ የውጭ ምንዛሬ ተመን በገቢያ ይወሰን መባሉ ፖሊሲው እውነት ምንድን ነው እያመጣ ያለው የሚለውን ነገር ቆም ተብሎ እንዲጠየቅ የሚያደርግ ነው። እውነት ለመናገር ይሄ ነገር በቂ ዝግጅት ተደርጎበትስ ነበር ወይ ወደ ስራ የተገባበት የሚለውንም ነገር እንግዲህ መመለስ ያስፈልጋል ማለት ነው። በዚህ የተቋሙን ትርፍ ብቻ ሳይሆን የተቋሙን አጠቃላይ ሀብትም በዶላር ሲሰላ በሶስት እጥፍ ነው ወደታች የሚያወርደው በሶስት እጥፍ ወደታች ያወርደዋል። አሁን ለጊዜው እንግዲህ የትርፍ መጠኔ ነው እንግዲህ ቀነሰ ያለው እንግዲህ ኩባንያው። በሌላ በኩል ትርፉ የቀነሰበት ምክንያት ይሄ ኦዲት ሪፖርቱ የተጠቀሰ ነው። እንግዲህ እኛ ደግሞ በራሳችን መንገድ የተለያዩ ከኩባንያው ምንጮቻችንም ከሌሎች ቦታዎችም የሰማናቸውም ደግሞ ሌሎች ሌሎች ጉዳዮች አሉ። ለምሳሌ ኢትዮ ቴሌኮም የመንግስትን ከፍተኛ በጀቶች ር ከፍተኛ የመሰረተ ልማት ፍላጎቶች ከኪሱ እያወጣ የሚሞላ ተቋም እንደሆነ ነው እንግዲህ የሚሰማው በተለይ በ2017 ዓ ም የኢትዮጵያ መንግስት በከፍተኛ ደረጃ በዘመቻ መልክ የገባበት የኮሪደር ልማት አለ። ይህ ኮሪደር ልማት በሰፊው አዲስ አበባ ውስጥ ተግብሯል። ከአዲስ አበባ ውጭ በተለያዩ ክልሎች በጎንደር፣ ባህርዳር፣ በደሴ፣ ጅማ በተለያዩ አገሪቱ አካባቢዎች እንግዲህ ተተግብሯል። ይህ የኮሪደር ልማት ማለት ነው እንደሰማነው ከሆነ በተለይ የአዲስ አበባ ውስጥ የተሰሩትን የተለያዩ የኮሪደር ልማቶች የደጎመው የኢትዮ ቴሌኮም እንደሆነ የተለያዩ የመረጃ ምንጮቻችን እንግዲህ አስረድተውናል ማለት ነው። ይሄ እንግዲህ ከኢትዮ ቴሌኮም አላማና ተልኮም ውጭ ነው ብለው የሚተቹ አሉ። አንድም ትርፉ እንደ ኩባንያ ተወዳዳሪ እንዳይሆን ወደ ማድረግ የሚወስድ አካሄድ ነው ብለው ይህንን የኢትዮ ቴሌኮምን የውጪ አካሄድ የሚተቹ ሰዎች አሉ። ለዚህ ማሳያቸው የሚሆነው እንግዲህ ኩባንያው ገቢው በ57 ቢሊዮን ብር ከ2016 አንጻር ጨምሯል። 148 ቢሊዮን ብር በዚያ መገቢ አግኝቷል። ከ148 ቢሊዮን ብር ላይ 42 ቢሊዮን ብር ብንቀንስ እንግዲህ የውጭ ምንዛሬ የወሰደበት የተባለው ብር ይሄ ነው። ብንቀንስ ገቢው አሁንም ቢሆን የውጭ ምንዛሬ ያጣውን ገቢን ቀንሶም ቢሆን ከ148 ላይ እንግዲህ 42 ቢሊዮን ብር ብንቀንስ ወደ 106 ቢሊየን ብር አካባቢ ይቀራል ማለት ነው። በነገራችን ላይ በውጭ ምንዛሬ ያጣውን ወጪ ራሱ ብንቀንሰው ብንቀንሰው የኢትዮ ቴሌኮም የ2017 ገቢ ከ2016 ገቢው ያን ይበልጣል። የዚህ ብንቀንስ እንግዲህ ከ148 ላይ 42 ቢሊዮን ስንቀንስ የመጣው ስንት ነው? 106 ቢሊዮን ብር በ2017 አስገብቷል ማለት እንችላለን። በ2016 ዓ ም በ2016 ዓ ም 91 ቢሊዮን ብር ነው እንግዲህ እንደዛም ሆኖ የ15 ቢሊዮን ብር ልዩነትን እናገኛለን ማለት ነው። እንግዲህ በውጭ ምንዛሬ ያጣውን ያወጣውን ወጪ ቀንሰን እንደዚህ ከመጣ 106 ቢሊዮን ብር ከሆነ ኩባንያው አጠቃላይ 86 ቢሊየን ብር በእነዚህ ምክንያቶች ያመጣውን ወጪ ከደመርናቸው 106 ቢሊዮን ብር ነው። ከዛ ውጭ ያለውን ወጪዎችን ምንትን ስንል ትንሽ ተጋኗል። ያስመዘገበው ትርፍ ትንሽ አወራረዱ ትንሽ ተጋኗል። ለዛም ነው ወደ ሌሎች አይነት ትንታኔዎች እንዲገባ የተደረገውና የኛም የመረጃ ምንጮቻችን እንደነገሩን ከሆነ ይህ የተጋነን የትርፍ መውረድ የመጣው ኢትዮ ቴሌኮም አጠቃላይ ያለውን ገንዘብ በመንግስት ትኩረት ለሰጣቸው ዘርፎች የማከፋፈል አይነት ነገር ውስጥ በመግባቱ ምክንያት ነው የሚለውን ነገር ትንሽ መሬት ያስያዘው ትንታኔ ይሄ ነው ማለት ነው። እንደተባለው ኮሪደር የመሳሰሉትን ነገሮች ፋይናንስ ማድረግ የኢትዮ ቴሌኮም ስራ ነው ወይ ብለው ጥያቄ የሚያነሱ ሰዎች አሉ። ኩባንያው በራሱ አለም አቀፍ ተወዳዳሪዎች መጥተውበታል። እነ ሳፋሪኮም ችግር ሲያጋጠመው የቆየ ኩባንያም ቢሆን በራሱ ጊዜ እያገገመና ሰፊ ተወዳዳሪ ለመሆን በቅርቡ ራሱ ኬንያ የስቶክ ኤክስቼንጅ ከፍተኛ ብድር ተበድሮ ኢትዮጵያ ውስጥ ኢንቨስት ለማድረግ እየተንቀሳቀሰ ያለ ኩባንያ ነው እና ይሄ ተወዳዳሪነቱን ይጎዳዋል። መንግስት ኮሪደርም የመሳሰሉ ነገሮችንም መስራት ካለበት መስራት ያለበት በሚሰበስበው ግብር ኢኮኖሚውን አስፋፍቶ፣ ይበልጥ አስፋፍቶ ከዛ የታክስ ቤዙን በማስፋት ከዛ ነው ገንዘብ ሰብስቦ መስራት ያለበት እንጂ ኢትዮ ቴሌኮም ከሚያገኘው ገቢ በጣም ከፍተኛ የሚባል ገንዘብ እየወጣ ይህ ሁሉ መደረግ የለበትም ነው የሚል አስተያየት ነው የሚነሳው። እንግዲህ አንዳንድ የምንሰማቸውም ነገሮች ያንን የሚያመለክቱ ናቸው። ለምሳሌ በአዲስ አበባ በየመንገዱ የምናያቸው የስክሪኖች ፖሎች፣ የመብራት ስማርት ፖል የሚባሉት አጠቃላይ የተገዙት በኢትዮ ቴሌኮም ወጪ እንደሆነ ነው እንግዲህ የምንሰማው። ስክሪኖቹን አጠቃላይ ውጭ ሀገር ሄደው የሚገዙትም ምን የሚሉትም የኢትዮ ቴሌኮም የግዢ ባለሙያዎችና ኃላፊዎች እንደሆኑ ነው እንግዲህ የምንሰማው። ይሄ ይህ ኩባንያ ምን ያክል ከተልእኮ ውጭ እየተንቀሳቀሰ መሆኑን የሚያሳይ ነው። እርግጥ ከዛ በፊትም ቢሆን የኢትዮጵያ መንግስት የኢትዮ ቴሌኮምን ገቢ ለተለያዩ ነገሮች ይጠቀማል። 2017 ግን ነገሩን ለየት ያለገው መንግስት በሙሉ አቅሙ በሚባል ደረጃ የኮሪደር እና መሰል የመንገድና የአካባቢን ማስዋብ ስራዎች በሰፊው የገባበት ነውእና ይሄ ደግሞ በርካታ የሆነ ቢሊዮን ብሮችን ነው የጠየቀውእና ያም በዛ አመት ብቻ የወጣውን ውጪ በተለይ ከውጭ ምንዛሬ ተመን ለውጥ በኋላ በብር መውደቅ ከመጣው ኪሳራ ጋር ተደምሮ ነገሮችን እጅግ በጣም አባብሷቸው እንደነበረ ነው እንግዲህ መስማት የቻለው። ይሄ መታረም ያለበት ጉዳይ እንደሆነ ተቋሙ ተወዳዳሪ ሆኖ የሀገር ትልቅ እንደ ሀገር ኩራት መገለጽ የሚገባው ኩባንያ ነውና ይሄ ተቋሙ ዶዳል ሆነ አቅጣጫ እየወሰደው ስለሆነ ሊታሰብበት የሚገባ ነው የሚል ነገር አለ። እሱም ብቻ ሳይሆን ለምሳሌ በየከተማው የኮሪደር ልማቶች ሲሰሩ አዲስ አበባም ሆነ ቢሸፍቱም ሆነ አዳማም ሆነ ሁሉም ጋር ሲሰራ ሲሰራ ቀድሞ የነበሩ የኢትዮ ቴሌኮም እየተዘረጉ ኔትወርኮች እንዲፈርሱ ተደርገው ነው እንግዲህ የመንገድ ኮሪደሩም ሁሉም ነገር የሚሰራው ማለት ነው። ይህ ሲፈርስ እንግዲህ ኢትዮ ቴሌኮም መብራትም ሊሆን ይችላል፣ የውሃ ተቋማትም ሊሆን ይችላል መሰረተ ልማቱን የሰሩት እነሱ እስከሆነ ድረስ በቂ የሆነ ካሳ ተከፍሏቸው ነው ያ መነሳት ያለበት። እንደሰማነው ከሆነ እንግዲህ እነዚህ ሁሉ የኢትዮ ቴሌኮም መሰረተ ልማቶች ተሰር ተነስተው ኮሪደር ልማቶች ይሰራል። ለኢትዮ ቴሌኮም በቂ የሆነ ኮምፐንሴሽንም ካሳም አልተሰጠውም። እንደገና ደግሞ እራሱ የተሰራውን የኮሪደር ልማትም ፋይናንስ ያደረገው ራሱ ኢትዮ ቴሌኮም ነው ማለት ነው። ስለዚህ አንደኛ ቀድሞ የሰራው መሰረተ ልማትም መፍረሱ ራሱን የቻለ ወጪና ኪሳራ ነው ምክንያቱም በዛ ባይፈርስ ኖሮ እየሰራ ያተርፍበታል እንደገና ኪሳራው የፈረሰው መሰረተ ልማት ካሳ ሳይከፈልበት እንደገና ሌላ አዲስ የሚሰራውንም ራሱ ኢትዮ ቴሌኮም ነው እንግዲህ ፋይናንስ አደረግ የተባለው ስለዚህ ይሄም ተቋሙን በከፍተኛ ደረጃ እንደጎዳው እና እዚህ እንዳደረሰው ነው እንግዲህ እኛ ከመረጃ ምንጮቻችን መረዳት የቻልነው ማለት ነው ይህ ወዴት ያስኬደናል የሚል ነገር አሁን ከመንግስት ወጪ ወይም ኩባንያው ካለበት ወጪ አንጻር ብቻ አይደለም ይህንን የምናየው። እንደሚታወቀው ከሆነ ኢትዮ ቴሌኮም 2017 ዓመተ ምህረት ራሱን ለህዝብ ከአጠቃላይ ከሀብቱ 10 ፐርሰንቱን ለህዝብ ጨረታ አውጥቷል። ጨረታ ካወጣ እንግዲህ አክሲዮን ከሸጠ እሱ ብቻ መንግስት ብቻ የሚወስንበት ኩባንያ አይደለም ማለት ነው እንደሰማነው ተቋሙ 300 ቢሊየን ብር ሀብት ነበረው በወቅቱ። ከዛ ውስጥ ፐርሰንቱን ለህዝብ አውጥቷል 10% የቢሊየን ወደ ብር ይሆናል ማለት ነው ከ30 እንግዲህ 30 ለህዝብ ጨረታ አውጥቷል የማለት እንግዲህ ተቋሙ ባለቤትነት የባለቤትነት አዲስ አቋቋም ወይም አዲስ ፎርሜሽን ፈጥሯል ማለት። ስለዚህ ተቋሙ ይህን ካደረገ ብቻውንስ ነው ሲሆን እንደ አይነት ውሳኔዎችንስ የሚወስ ነው ባላክሲዮኖች ምን ቦታ ነበራቸው? ይሄ ሁሉ ተደርጎ ወጪው ሲወጣ ለምሳሌ በየትኛውም የኩባንያ አሰራሮች ሲታይ በየትኛውም የኩባንያ አሰራሮች ሲታይ፣ እንግዲህ አንድ ኩባንያ ያተርፋል። ያተርፋው ገንዘቡ ይታወቃል። ገንዘቡ ከታወቀ በኋላ ሌላ የሚያተርፈኝ ስራ አለ ወይም ሌላ ኢንቨስት ማደርግበት አለ ካለ አጠቃላይ ሼር ሆልደሮቹ ወይም ባላክሲዮኖቹ ወስነው ነው ይህንን ነገር የሚያደርጉት። በዚህ በኩል ኢትዮ ቴሌኮም ማንም እንዳይቀድማችሁ ግዙ አክሲዮን ተብሎ ከተነገረ በኋላ ተቋሙ ግን እያንዳንዱን ገንዘብ በራሱ ውሳኔ በዚህ ደረጃ ሊያውም ትርፍ ያምጣ አያምጣ የሚለውን ነገር በቅጡ እንትን ሳይል ሳይወስን ሳያስጠና ያንን ሁሉ ገንዘብ እንዲ ኢንቨስት ማድረግ ከዛ ለባለ አክሲዮኖች የተሰጠው ቦታስ ምንድን ነው ማለት ነው? እርግጥ እርግጥ አንዳንድ የታዩ ነገሮች ህዝብ አምና በወጣው የኢትዮ ቴሌኮም የአክሲዮን ሽያጭ ላይ ብዙ ህዝብ ፍላጎቱን አላሳየም። የኢትዮ ቴሌኮም ወደ 100 ሚሊየን የሚሆኑ እያንዳንዳቸው 300 ብር ዋጋ ያላቸው አክሲዮኖችን ነበር ለህዝብ ይፋ ያደረገው። አጠቃላይ ሲደመር 30 ቢሊየን የሚሆን ብር የሚሆን ማለት ነው። በወቅቱ ግን 100 ሚሊየን አክሲዮኖች ውስጥ የተሸጠው 10 ሚሊየን አካባቢ ነው። 10 በመቶ ነው የተሸጠው፣ ወደ 3 ቢሊየን ማለት ነው። እነዚህ ወደ 47 ሺህ ከ40 ሺህ እስከ 50 ሺህ የሚሆኑ ባለ አክሲዮኖች ኢትዮጵያውያን ገዝተዋል። አክሲዮን እንግዲህ ይሄ ሁሉ ነገር ሲደረግ በ50 የሚሆኑ ከ48 እስከ 50 የሚሆኑ ባለ አክሲዮኖች አልመከሩበትም ማለት ነው። ምንም የሚያውቁትም ነገር የለም። እርግጥ ተቋሙ የአክሲዮንም ድልድል አላደረገም፣ እነዚህንም ነገሮች አላደረገም። ከስም ለውጦች ማለት ነው። ስለዚህ አክሲዮን ከተሸጠ በኋላ ይሄ ሁሉ ውሳኔ ለብቻ ሲወሰናሉ ወይ፣ መንግስት ገና ለገና የኔ ነው ኦነርሽፑ ድሮም ሲመጣ የኔ ነው ብሎ በራሱ ውስጥ ይደረጋል ወይ ይሄ የሚለው በጣም መመለስ ያለበት የኢትዮ ቴሌኮም ባለስልጣናት መመለስ ያለባቸው ምላሽ ነው። ይህም ብቻ ሳይሆን ከዚህ በኋላ እንግዲህ ኩባንያው ትርፉ በከፍተኛ ደረጃ ተጎድቷል። እንደሰማነው የኦዲት ሪፖርቱም እንደሚያሳየው ከሆነ የኢትዮ ቴሌኮም ትርፍ ፐርሼር ወይንም ይልድ ፐርሼር የሚባለው በአንድ አክሲዮን የሚገኘው ትርፉ አሁን ለምሳሌ 300 ብር ብለናል፣ አንድ አክሲዮን አንድ 300 ብር ኢንቨስት ያደረገ ኢትዮ ቴሌኮም ላይ አምስት ብር ብቻ ነው የሚያገኝ። ይሄ እንደ ኢትዮ ቴሌኮም በርካታ አስርተ ዓመታትን የእድሜ ያለው ኩባንያ አይደለም። ከዛሬ አስርና አምስት ዓመት በፊት የተመሰረቱ ባንኮችም ሆነ ሌሎች ኩባንያዎች አስመዝግበውት የማያውቁ እጅግ የወረደ እጅግ የወረደ የትርፍ ምጣኔ ነው። ማንም ሰው በአመት አምስት ብር ለማግኘት 300 ብር ኢንቨስት ለማድረግ ያን ያክል ፍላጎት አያሳይም ስለዚህ እየሆነ ያለው ነገር የተቋሙ ወጪ ከውጭ ምንዛሬ ጋር በተያያዘ መንግስት የተከተላቸው አጠቃላይ ፖሊሲዎች ኩባንያውን ወዴት እንዲያመራ ነገ ይህን ኩባንያ ባለቤት ልሁ ነው ኢንቨስት ላርግበት ስቶክ ገቢያም ላይ ሁን ለምሳሌ ካፒታል ማርኬትም ይወጣል ተብሏል እዛ ላይ ሄዶ የዚህ ኩባንያ ላይ ኢንቨስት ላርግስ የሚል ፍላጎት ያለው ዜጋ ማምጣት እንችላለን ወይ የሚለው ነገር ማየት ያስፈልጋል ምክንያቱም የትኛውም አክሲዮን ገዢ በስቶክ ኤክስቼንጅም ላይ ተሸጠ በሰነደ ሙዓለ ንዋይ ላይ ተሸጠ በሌላ መልኩም አክሲዮን ተሸጠ መጀመሪያ የሚጠይቀው በአንድ አክሲዮን ይሄ ኩባንያ ስንት ትርፍ ያስገኝልኛል የሚለውን ነው እና ኩባንያው ግን አምስት ብር ነው የሚያተርፈው ታይቶ የማይታወቅ በጣም እጅግ የወረደ ትርፍ ነውና ይሄ ኩባንያ ወዴት እየሄደ ነው መንግስት ሊያስብበት አይገባም ወይ የሚሉ እንግዲህ ተቆርቋሪዎችም መረጃ ያላቸውም ሰዎች አድርሰውናል። ይህንን መረጃ ማለት ነው እንግዲህ ኢትዮ ቴሌኮም ያለበት ደረጃ ይሄ ነው የሚል ነገር ነው የደረሰን። እናመሰግናለን። ኢትዮ ፍሮንቶች ነበር። ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉልን፣ ለወዳጆቻችን ለወዳጆቻችሁም አጋሩልን፣ አበረታቱን። እናመሰግናለን። መልካም ጊዜ።